ሰላም ጤና ይስጥልን። ውድ የዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? ዛሬ ደግሞ እንደተለመደው ቆንጆ ቆንጆ ትልልቅ ነጠላዎችን እያሳያችሁ አብራችሁ ቆያለሁ። ይሄ የምታዩት ነጠላ በጣም ትልቅ ነጠላ ነው። ጥለቱ እንደምታዩት ትልቅ ነው። ርዝመቱም ይሄንን ይመስላል። በጣም ትልቅ ነጠላ ነው። በጣም ቆንጆ ነጠላ። እነዚህን እና የመሳሰሉ ቆንጆ ትልልቅ ነጠላዎችን መዓዛ ጥበብና ሽፎን ጋር ታገኛላችሁ ማለት ነው። እንደምታዩት በጣም ትልቅ ነው። ተሰፍቶ ተቋጭቶ አልቆለት እጃችሁ ይደርሳል ማለት ነው። ለቤተ ክርስቲያን ለሽፎን ማላበሻ የምትፈልጉ ልክ እንደዚህ አጣፍታችሁ ለመልበስ የሚሆን ትልልቅ ነጠላዎች አሉን ማለት ነው። በሳይዛቸው በጥራታቸው ቆንጆ የሚባሉ ነጠላዎች አሉን። ይህንን ነጠላ እኛ ጋር ሁለት ሺ ሶስት መቶ ብር ብቻ ነው የምታገኙት። ይሄኛውም ነጠላ ከለሩ አሬንጅመንቱ አያምርም? በጣም ቆንጆ ነጠላ ነው። እንደምታዩት ጥለቱ በጣም ትልቅ ነው። አርቡም እርዝመቱም ልክ እንደዚህ በጣም ቆንጆ ትልቅ ነጠላ ነው። ከለር ኮምቢኔሽኑም በጣም ነው የሚያምረው። ይህንን ነጠላ እኛ ጋር በ2500 ብር ብቻ ነው እኛ ጋር የምታገኙት። ይሄኛውንም ልክ በተመሳሳይ መልኩ ደብል ነው የመጣው። ብዙ ነጠላዎች ኖርማሊ ለብዛት ቢፈለጉ የማይገኙ አይነት ነጠላዎች ናቸው። ዩኒክ ነጠላዎች ናቸው። አብዛኛውን ጊዜ አንዳንድ ፍሬ ናቸው የሚገቡት። ምናልባት ቆይቶ ሊገባ ይችላል። ይሄኛውን ግን ሁለት ፍሬ ያስገብተናል ማለት ነው። በጣም ነው የሚያምረው። ይሄኛውም ነጠላ በጣም ነው የሚያምረው። ቀይ በነጭ ከለር ኮምቢኔሽን ነው። የጥለቱም ስፋት የነጠላውም እርዝመት ልክ እንደምታዩት በጣም ቆንጆ ትልቅ ነጠላ ነው። በጣም ነው የሚያምረው። ይሄንን ነጠላ እኛ ጋር በ2300 ብር ብቻ ነው የምታገኙት። እኛ ጋር በጣም ነው የሚያምረው። ሱቃችን መታችሁ ደግሞ አይታችሁ መርጣችሁ የምትወዱትን አይነት ነጠላ ፒክ አድርጋችሁ መውሰድ ትችላላችሁ ማለት ነው። ይሄኛውም በጣም ነው የሚያምረው። የጥበብ አሰራሩ በጣም ቆንጆ ነጠላ ነው። በጣም ነው የሚያምረው። ይሄኛውንም ነጠላኛ ጋር በ2400 ብር ብቻ ነው የምታገኙት። በጣም ቆንጆ ቆንጆ ነጠላዎች አሉን። ቆንጆ ቆንጆ ነጠላዎችን አስገብተናል። ስለዚህ የመጣችሁ ጎብኙን። አድራሻችን አዲስ አበባ ሾላ ገበያ ተስፋ ብርሃን ትምህርት ቤት ፊት ለፊት ያለው ህንጻ ሁለተኛ ፎቅ ላይ እንገኛለን ማለት ነው። መቶ አምስት ቁጥር መዓዛ ጥበብ እና ሽፎን ብላችሁ ብትመጡ ታገኙናላችሁ። ይህኛውም ነጠላ በጣም ነው የሚያምረው። ከለሩ በጣም ደስ ይላል። እንዲህ ድምቅ ያላለ በጣም ቦግ ያላለ ቆንጆ የሚባል አይነት ከለር ነው። ጥበቡም ልክ እንደምታዩት በቆንጆ ሁኔታ ነው የተሰራው። ይሄኛውንም ነጠላኛ ጋር በሁለት ሺ አራት መቶ ብር ብቻ ነው የምታገኙት። በጣም ነው የሚያምሩት። ቆንጆ ቆንጆ ነጠላዎች አሉን። ጥራታቸው መነናቸው ኳሊቲው ሁሉም ነገር ኒት ሆኖ የተሰራ ያለቀለት ነጠላዎች ነው ያሉት። እርዝመታቸውም በጣም ትልልቆች ናቸው። ቆንጆ ነጠላዎች ናቸው። ሶ እየመጣችሁ መውሰድ ትችላላችሁ ማለት ነው። ይሄኛውንም ነጠላኛ ጋር በ ሁለት ሺ አራት መቶ ብር ብቻ ነው የምታገኙት። በጣም ቆንጆ ነጠላ ነው። በጣም ነው የሚያምረው። ይሄኛውም ነጠላ በጣም ያምራል። ቀጭን ደረጃ አለቻት። ከለር ኮምቢኔሽኑም በጣም ያምራል። ቆንጆ ነጠላ ነው። እንደምታዩት ከሌሎቹ ትንሽ መለስ ትላለች እቺ እንደሌሎቹ በጣም ትልቅ አይደለም። ጥለቱም ደረጃ አለው ግን ከለር ኮምቢኔሽኑ በጣም ነው የሚያምረው። በጣም ቆንጆ ነጠላ ነው። ይሄኛውን ነጠላኛ ጋር ነው ነጠላኛ ጋር ሁለት ሺ ሶስት መቶ ብር ብቻ ነው የምታገኙት። ይሄ ከለር አለው። ይሄ ሌላኛው ከለሩ ነው ማለት ነው። ይሄኛውንም ሁለት ሺ ሶስት መቶ ብር ነው የምታገኙት። በጣም ቆንጆ ነጠላ ነው። ትልቅ ነት ንም ልክ እንደዚህ እንደምታዩት አቨሬጅ የሚባል ሚዲየም ሳይዝ ያላቸው ነጠላዎች ናቸው። ከለር ኮምቢኔሽናቸው በጣም ደስ ይላል። እንደምታዩት ደረጃ ቀጭን ደረጃም አለው። በጣም ቆንጆ ነጠላ ነው። በጣም ያምራል። ይሄኛውም ነጠላ በጣም ቆንጆ ነጠላ ነው። ከትልልቆቹ ደግሞ እነዚህ መካከለኛ የሚባሉ ነጠላዎች ናቸው። እንደ መጀመሪያ እንዳሳየዋችሁ በጣም ሂዩጅ ትልልቆች አይደሉም። ጥለታቸውን መለስ ይላል፣ ሳይዛቸውም ትንሽ መለስ ይላል። ይሄኛውን ነጠላ ደግሞ እኛ ጋር በአንድ ሺ ስምንት መቶ ብር ብቻ ነው የምታገኙት ማለት ነው። ግን በጣም ቆንጆ ነጠላ ነው። መነናቸው በጣም ነው የሚያምረው። ይሄኛውም ነጠላ በጣም ነው የሚያምረው ከለር ኮምቢኔሽናቸውን በጣም ደስ ይላል። እነዚህ ደግሞ ዳርክ ከለሮች የሚበዙበት ላይክ አረንጓዴ፣ ሰማያዊ፣ ቀይ ክለር ኮምቢኔሽኖች ያሉበት ነጠላ ነው። ይሄኛውም ነጠላ በጣም ነው የሚያምረው። ይህንንም ነጠላኛ ጋር በአንድ ሺ ስምንት መቶ ብር ብቻ ነው የምታገኙት በጣም የሚያምር ነጠላ ነው። ቆንጆ ቆንጆ ነጠላዎችን አስገብተናል ማለት ነው። ስለዚህ ሱቅ እየመጣችሁ ማየት ትችላላችሁ። በጣም ቆንጆ ቆንጆ ነጠላዎች አሉን። ይሄኛውም ነጠላ በጣም ነው የሚያምረው። ይሄኛውም ነጠላ ትልልቆች ነጠላዎች ውስጥ አንዱ ነው። ቀደም ቀደም ብዬ ማሳየት ነበረብኝ ኦርደሩን ብጠብቅ ቆንጆ ነበር፣ ግን ይሄም ነጠላ በጣም ነው የሚያምረው። ይሄኛውንም ነጠላኛ ጋር በሁለት ሺ አራት መቶ ብር ብቻ ነው የምታገኙት ማለት ነው። ከለር ኮምቢኔሽናቸው በጣም ያምራሉ። ጥበባቸው፣ አሰራሩ በጣም ቆንጆ ቆንጆ ናቸው። በጣም የሚያማምሩ ነጠላዎች ናቸው ማለት ነው። ይሄኛውም ነጠላ በጣም ነው የሚያምረው። ቆንጆ ነጠላ ነው። ይሄኛውንም ነጠላኛ ጋር በአንድ ሺ ስምንት መቶ ብር ብቻ ነው የምታገኙት። በጣም ቆንጆ ቆንጆ ዩኒክ ነጠላዎች ናቸው ያሉን። መታችሁ ስታዩት ደግሞ በስራዎቻችን በጣም ትደነቃላችሁ። በጣም ቆንጆ ቆንጆ ነጠላዎች አሉን ማለት ነው። የሀገራችን ሸማኔዎች በደንብ እየተጠበቡበት እንደሆነ ያስመሰከሩበት ብዙ ስራዎች አሉ። እየመጣችሁ ማየት ትችላላችሁ፣ መግዛት ትችላላችሁ። በጣም ቆንጆ ቆንጆ ነጠላዎች አሉ። ይህኛውም ነጠላ በጣም ነው የሚያምረው። ክለር ኮምቢኔሽኑ በጣም ቆንጆ ነው። ይሄኛውንም ነጠላ እኛ ጋር በአንድ ሺ ስምንት መቶ ብር ብቻ ነው የምታገኙት። በጣም ቆንጆ ነው እንደምታዩት። ልክ እንደዚህ አጣፍታችሁ ለቤተ ክርስቲያን ለመልበስ ለሽፎን ማላበሻ የሚሆኑ ትልልቅ ነጠላዎች አሉን። ሞስትሊ ለቤተ ክርስቲያን የሚሆኑ ናቸው። ትልልቆችም ስለሆኑ ጥለታቸውም ጥበባቸውም ለሽፎን ሳይሆን ለቤተ ክርስቲያን ብዙ ጊዜ ይሆናል። አንዳንዴ ደግሞ ሽፎን ሲለበስ ደግሞ ተለቅ ያለ ሽፎኖችን መልበስ የምትፈልጉም ካላችሁ ተለቅ ያሉ ነጠላዎችንም እንደዚህ መጠቀም ትችላላችሁ ማለት ነው። ይሄኛውም ነጠላ በጣም ነው የሚያምረው። ይህን ነጠላ ደግሞ እኛ ጋር በ ሁለት ሺ አንድ መቶ ብር ብቻ ነው የምታገኙት በቆንጆ ሁኔታ ተሰፍቶ ተቋጭቶ አልቆለት እጃችሁ ይደርሳል ማለት ነው። በጣም ቆንጆ ቆንጆ ነጠላዎች አሉን። ይሄኛውም ነጠላ በጣም ያምራል። ኮምቢኔሽናቸው በጣም ቆንጆ ነው። ይህንንም ነጠላኛ ጋር በሺህ ብር ብቻ ነው የምታገኙት። ቆንጆ ቆንጆ ነጠላዎች አሉ። ሳይዛቸውንም አይታችሁ በምትፈልጉት አይነት መጠን መርጣችሁ መውሰድ ትችላላችሁ ማለት ነው። በጣም ትልልቅ ለምትፈልጉ በጣም ትልልቆች ነጠላዎች አሉን። አቨሬጅ ነጠላ ለምትፈልጉ አቨሬጅ ነጠላዎች አሉን። ትንንሽ ነጠላዎችንም ለምትፈልጉ ትንንሽ ነጠላዎችም አሉን። ይሄኛውን በጣም ቆንጆ ነጠላ ነው። ይህንን ነጠላ ደግሞ ሁለት ሺ ሁለት መቶ ብር ነው እኛ ጋር የምታገኙት። በጣም ቆንጆ ነጠላ ነው። እንደምታዩት በጣም ነው የሚያምረው። አሁን አሁን ትልልቅ ነጠላዎች በጣም ፋሽን እየሆኑ መጥተዋል። እኛ ጋር ደግሞ በጣም በቆንጆ ፕራይስ በቆንጆ ኳሊቲ በቆንጆ ማቴሪያል የተሰሩ ነጠላዎችን መታችሁ ታገኛላችሁ ማለት ነው። ይህኛውም ነጠላ በጣም ነው የሚያምረው። ይህንን ደግሞ እኛ ጋር በአንድ ሺህ ስምንት መቶ ብር ብቻ ነው የምታገኙት። ዋጋችንም በጣም ተመጣጣኝ ነው። መታችሁ ደግሞ ነጠላውን አይታችሁ በጣም እንደምትወዱት በስራችን ረክታችሁ እንደምትሄዱ ተስፋ አደርጋለሁ። አድራሻችን አዲስ አበባ ሾላ ገበያ ተስፋ ብርሃን ትምህርት ቤት ፊት ለፊት ያለው ህንፃ አንበሳ ባንክ ያለበት ህንፃ ላይ ሁለተኛ ፎቅ መቶ አምስት ቁጥር መዓዛ ጥበብና ሽፎን ብላችሁ ስትመጡ ታገኙናላችሁ ማለት ነው። ይሄኛውም ነጠላ በጣም ነው የሚያምረው ይህንን ደግሞ እኛ ጋር በአንድ ሺ ስድስት መቶ ብር ብቻ ነው የምታገኙት መጠኗ ትንሽ አነስ ያለች ነች። ሶ አንዳንድ ከስተመሮች ረዘም ያለ ይፈልጋሉ። አንዳንዶቹ ደግሞ አብሬጅ ነጠላዎችን ይፈልጋሉ። ስለዚህ እናንተ በምርጫችሁ መታችሁ ፒክ አድርጋችሁ መውሰድ ትችላላችሁ። ይሄኛውም ነጠላ በጣም ያምራል። ከዚህ በፊት አምጥተ ነው ብዙዎቻችሁ ወዳችሁት ነበረ። አሁንም ደግሞ አምጥተነዋል። ሁለት ሺ ሁለት መቶ ብር ብቻ ነው እኛ ጋር የምታገኙት። ቆንጆ ትልቅ ነጠላ ነው። ጥላቱም ትልቅ ነው። ነጠላውም አርቡም ትልቅ ነጠላ ነው። በጣም ቆንጆ ነጠላ ነው ማለት ነው። ሶ እኛ ጋ በተመጣጠኝ ዋጋ ሁሉንም ታገኛላችሁ። ይሄኛውም ነጠላ በጣም ነው የሚያምረው። ይሄንንም እኛ ጋ በ2200 ብር ብቻ ነው የምታገኙት። በጣም ቆንጆ ቆንጆ ነጠላዎች ናቸው ያሉን ከለር ኮምቢኔሽን ናቸው። ብዙዎቹ ደግሞ የሀበሻ ቀሚስ ጥበብም ያላቸው ነጠላዎች ናቸው። በጥበብ የታወቁ ነጠላዎች ናቸው ማለት ነው ሶ እናንተም ደግሞ እየመጣችሁ የወደዳችሁትን ፒክ ማድረግ ትችላላችሁ። ተቋጭቶ ተሰፍቶ አልቀውለት እጃችሁ ይደርሳል ማለት ነው። ይሄኛውም ነጠላ ሁለት ሺ አራት መቶ ብር ብቻ ነው የምታገኙት። ይሄኛውም ቆንጆ ነጠላ ነው። ጥለቱ ትልቅ ነው። ነጠላነቷ ደግሞ ሚዲየም ሳይዝ መካከለኛ ሳይዝ ያላት ነጠላ ነች። በጣም ነው የምታምረው። እኛጋ በሁለት ሺ አራት መቶ ብር ብቻ ነው የምታገኙት። ቆንጆ ቆንጆ ነጠላዎች አሉን። መታችሁ ጎብኙን። ይሄኛውም ደግሞ አነስ ያለች ነጠላ ነች። በጣም ነው የምታምረው። እቺን ደግሞ 1600 ብር ብቻ ነው እኛ ጋር የምታገኙት። ስለዚህ መጣችሁ የምርጫችሁን ነጠላዎችን ፒክ ማድረግ ትችላላችሁ። ስለተከታተላችሁ እጅግ አድርገን አድርጋና እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ደግሞ አትርሱ። በእያላችሁበት ሁሉ ሰላም ቆዩን። ባይ